ጆሮ ሰታችሁ አዳምጡኝ። ከስደት ተመልሳችሁ ሀገር ቤት ስትገቡ በትውልድ አካባቢያችሁ ላይ ስራ ባትጀምሩ ስራ ባሰሩ ብዬ ይመክራሉ። ይህን የምላችሁ ከብዙ ምክንያት አኳያ ነው።

አሰላሙ አለይኩም ረሐመቱላሂ በረካቱ ቆይ ሌላ ሰው አልመሰልኩባችሁም በጣም እኮ ወፈርኩኝ እንዴት ናችሁ ውድና የተከበራችሁ የቻናል ቤተሰቦች ጤና ያስጠልኝ ሰላም ነው ሁላማን እንግዲህ በሙሉ ጥርስ ስበላ ተከርሞ በሙሉ ጥርስ ቪዲዮ ተሰርቷል እንኳን ደስ አላችሁ። ለራሴ እንኳን ደስ አለኝ። አማን ናችሁ ወይ? ሰላም ሰላም ብያለሁኝ። ወዳጆች ጤና ይስጥልኝ። ውድና የተከበራችሁ የአብሮስ ቤተሰቦች አማን ናችሁ? ሁሉ ሰላም አለን። ትንሽ ጠፋ ብያለሁኝ፣ በጣም ጠፍቻለሁኝ። ብዙዎቻችሁ የት ጠፋ የት ገባ ምን ዋጠው ሞተ ወይ ንፍሮ እንኳን ሳንበላ ስትሉ ከርማችሁ የከረማችሁ ላይ ይመስለኛል። እኔ ግን አለው ሀገር ቤት ገብቼ ነው። ሀገር ነው ያለሁት። ሀገር አለነች፣ ሀገር አለ። አልሐምዱልላ። ምርጦን ሀገር አለን። ለምን አድገቡም? ቆይ እኔን ገፍትራችሁ አስገብታችሁ በቃ ለራሳችሁ ትሸቅላላችሁ። ድክድክ እያልኩ ነው በብዛት። አሁን እናንተ ምን አይነት ስራ በነገራችን ላይ የትውልድ ቅያችሁ ላይ ስራ ንተባ ዝንብም እያባረርኩኝ ነው የምኖረው። የትውልድ ቅያችሁ ላይ ወይም የትውልድ አካባቢያችሁ ላይ እኔ የምመክራችሁ ነገር ስራ ባጀምሩ ብዬ እመክራለሁ። ስራ ባጀምሩ፣ የትውልድ ቅያችሁ ላይ፣ ትውልድ አካባቢያችሁ ላይ ስራ ባጀምሩ ብዬ እመክራለሁ። ይመስላችሁ የአካባቢያችሁ ሰው የአካባቢው ተወላጅ ስትሆኑ ሰው በቃላ አመለካከት አለ። በዱቤ ብቻ ያከስራችኋል። እኔ ስራ ጀምር ሳይሆን በቃ ሁኔታውና ሁኔታዎችን አያለው እና ከዛ ከተለያዩ ከተለያየ አረብ ሀገር ወይም ደግሞ ከተለያየ ሀገር ተሰደው መጥተው ስራ ሲጀምሩ በዱቤ ብቻ ያከስባቸዋል እና ባጀምሩ በትውልድ ቀያችሁ ላይ ባጀምሩ፣ የሆነ የማታወቁበት የማያውቃችሁ አካባቢ ላይ ሄዳችሁ ስራ ቢጀምሩ ይመረጣል። በጣም ትለወጣላችሁ። እስከ መቼ ነው የምንሰደደው? ተመልሰን ልንሰደድ ነው? ሀገር ቤት ለእረፍት ነው የምንገባው፣ ለእጃዛ ነው የምንገባው ልትሉ ትችላላችሁ። እስከ መቼ ትሰደዳላችሁ? በሀገራችሁ ላይ የሆነ ነገር በቃ ተፍተፍ ማለት አለባችሁ ግን በትውልድ ቀያችሁ ላይ ስራ ባትጀምሩ እመክራለሁ። ስራ አትጀምሩ በትውልድ ቀያችሁ ላይ። ለምሳሌ ለምሳሌ አዲስ አበባ አዲስ አበባ ማንም አያውቃችሁም። አዲስ አበባ ቢሰሩም ችግር የለውም። ግን ያለው ኮንዲሽን ትንሽ ክፍለ ሀገር ከሆናችሁ ለምሳሌ ደሴ ከሆናችሁ፣ ደሴ ከሆናችሁ የትም ሄዳችሁ መስራት አለባችሁ መሰላችሁ በቃ የማያውቃቸው አካባቢ ላይ ለምሳሌ ኦሮሚያ፣ ደቡብ፣ አፋር፣ ሶማሊያ ሄዳችሁ መስራት። የሶማሌውም እንደዛው ሌላ ቦታ፣ የስልጤውም እንደዛው ሌላ ቦታ። የትውልድ ቀይ ላይ ስራ መስራት በአሁኑ ሰዓት በቃ መደፋፈር አለ፣ በዱቤ ያከስሯቸዋል። ሌላው ነገር ደግሞ በቃ እንደው አድማ በሚመስል መልኩ ከእናንተ ላ ላይ ሸምት ይችላል። መርዞ ነው ንትን ህዝብ ነው ያለ እና እያማረርኩ አይደለም። ሀገሩን እያማረርኩ አይደለም ግን ምንድነው ቆይ ሀገሩን እያማረርኩ አይደለም። ሀገሩ በጣም ምቹ ነው። ከሰራችሁበት ትለወጣላችሁ። ብዙዎች ተለውጠውበታል። ግን ግን ትልቁ ለለውጥ የረዳችሁ ዘንድ ሌላ አካል ይቃል ለየት ብላችሁ ነጥራችሁ የምትወጡበት ማንም የማያውቃችሁ አካባቢ ላይ ሄዳችሁ ስራ ብትጀምሩ ውጤታማ ትሆናላችሁ። ያዙ። ምን አይነት ስራ ብንሰራስ ውጤታማ መሆን እንችላለን ለምትሉ በሰፊው በሌላ ቪዲዮ መጣበታለሁ። ጠፍቻለሁ። ምን አይነት ስራ አትበሉ። የትኛውንም ስራ አስባችሁበት ከገባችሁ፣ ጠንክራችሁ ከሰራችሁ ትለወጣላችሁ። ግን አንኳር አንኳር ብዬ አምላቸውን ሰፋ አድርጌ ቪዲዮ ይዤ እመጣለሁ። እንዴት ነው እየተበለ ማለት እየተከካ ነው፣ እየተበላ ነው። ለዛ ነው ያፈርኩት። በሙሉ ጥር ስለዛው እና ይህን ይመስላል። ከዚህ በኋላ ያወጣ ወይና እና ሰፋ አድርጌ በሰፊው ከአሁን በኋላ የሚከሰት ይሆናል። በቻናሌ እስካሁን ማንም የፈለገኝ የለም፣ ግን ፈልጌያቸውን መጫወት በጣም ትናፍቁኛላችሁ ሀገር ቤት በጣም ኳ ብሏል። አሪፍ ነው። አሁን ነው ሸዋል ሸዋል መጨረሻውን ያው ሸዋል መጨረሻውን ይሰናል። ግን ሸዋል በጣም አይደግማል። ዛሬ ስድስተኛ ሸዋል ጾምናል። ነገ የሸዋል ሄድ ነው። ጾማችኋል እናንተ ግን ስ አፈርቱን እናንትን ካል በቃ ሱናው ምንም ነው ምናምን እየተበላ ነው እስካሁን ያው ከእናንተ ጋር ስቀባጥር ነበርኩት፣ አብረው ስ ነበርኩኝ። በሰፊው መለሳለኝ። ስለጠበቃችሁኝ ከልብ ስለጠበቃችሁኝና ስላዳመጣችሁኝ ከልብ አመሰግናለሁኝ። አትጥፉ፣ አንድ እመለሳለሁ በሰፊው።